እሷም ክህል መፍጠር አልፈለገችው። ከእሷም ክህል የምፈጠረ አሁን ደግሞ ወጣት ል አሁን ደግሞ ደስ የሚለው ደግሞ ሰልማ የሚባል ልጅ አሁን አድርሰናል። ደስ ይላል። አሁን ፊት ጊዜ የነበረው ጸባዋ አይመች ነበረ፣ ከባድ ነበር። ይሄ ራሱ ልጅነት ነው። ልጅነቷ ስለሆነ ነው። አሁን ራሱ ሰው ሀገር መሄድ ያስተምራል። የባህልን ክብር ራሱ አሁን አወቀች። በሸሪያውን በሁሉም አሁን ገባት። ስለገባት አሁን ጥሩ ናት። በቃ አሪፍ ነው። በቃ ቆንጆ ናት። ወሪጅን ስታወ ጠንካራ ጎበ ታታሪ ናት። ስራን አትንቅም። በቃ የሰው ልጅ ለመለወት ይፈልግ ስራን መናቅ አያስፈልግ ስራ መናቅ ማለት እንደዚህ ማለት ያው ስራን የሚል ሰው አያፍልት እንኳን ሰው ሀገር ቅርጽ ያለን ሰው እንኳን ሀገራችን ቅርጽ ያለን ሰው ሀገር

ማየት ጥሩ ነው። አሁን ጥሩ ሆና ያ ልጅነት ቀርቶ አሁን ነፍስ አውቃ አሁን ለቤት ለቤት የምትዘኝም ተንተመጣ ያ መነጫነች ቀርቶ ልጅ ነፍስ አውቃ አሁን ወደ እንትን እንግዲህ ነፍስ እያወቀች አሪፍ ልጅ ሆና አሁን ይኸው ጠንከረ ሆና ከመጠን በላይ ታታሪነት፣ በቃ ታታሪነቷ ደስ ይለኛል ብላ እኔም አሁን ለምሳሌ አንዳንድ ወንድ አሁን ለምሳሌ ምን ያያሽ? ምን አገኝሽ? ምን ሳጭ ምን ነው ይላል። እኔ አዝም ፍጹም ይሄን እኔም ሴትና ወንድ ራሱ አሉኝ አሁን ልጆች ችግር የለም። እናታቸው አሁን ውጭ ናት። እናታቸው አሁን በእርግጥ አሁን ይህች ልጅ በዚህ አሁን እንደዚህ ስፋላሚ በስፋላሚ እንዲህ ሊከፋት ይችላል። ያም ደግሞ ተረቀል በሸሪያ በኑ ተተዋግዱ ይጠያየቃሉ። ካተዋደ ደግሞ ቤታቸው እርቀት አለው ኪሎ ሜትር በጣም አያገናኙም። በቤት አድርገን ማገኘን ነገር እኩል አድርጌ ነው የሚከፍለው። በቃ እኩል ማጣት ነው እንጂ እዚህም ቢሆን ልጆች ናቸው፣ እዛም ቢሆን ልጆች ናቸው። ኢኳሊቲ አድጌ ነው በቃ እኔ የሚይዘው እንጂ። አልሐምዱልላህ ምንም አይቸግርም። ስራ እሰራለሁ። ስራ አንንቅም፣ እሷ አትንቅም። ስራ አሁን ልጃችንን ወደፊት ኢንሻአላህ አላህም ይገዘን፣ ወግ ማድረግ ለማድረግ እንድራለን እንኩላለን። እንግዲህ በዚህ ራሱ

እንጂ ልጃችን ለወግ ማድረግ እናደርገዋለን። እሷም ደግሞ ጠንካራ ጎበዝ ናት፣ ታታሪናት ስራ አትርቅም። እንደ እሷ ሆን ነው የምለው። አሁን ስራ የሚለው ሰው ከልጅነትና ከእንትን አይወጣም። አሁንም ቢሆን ስራ ከሰራ የሰው የማይደርስበት ቦታ የለም፣ ይደረሳል። ሻ አላ ያው የፈጠረውን ጌታ አላህን እያመሰገን አላህም ያግዛልና፣ ስለዚህ እንደዛ ነው እንግዲህ ያላወቃችሁት ያወቁኝ አሁን አንዳንዶቹ ደግሞ ምን ይላሉ መሰለ? ኮሜንት ላይ ማለት ነው ያቺኛይቱ ሚስቱ አረብ ሀገር ናት፣ እና አሁን ይሄ ቪዲዮ ስታይ እንዴት አትቀናም? ይርር አትልም ወይ? የሆነ ርር ነው የምለው ምናምን ነገር የሚለው አለ፣ አንዳንዶቹ ማለት ነው። ይሄ ምንም ርር አያስብላትም። እዚህ ካመት በላይ ይኖራለች፣ ያው ኖረናል ማለት ይቻላል። ያው ምን ምጫት ነው እሱ አምዛ ልጆች አሏት። ቤታችን ላይ የተወሰነ ራቅ ስለሚባባል ነው እንጂ

እሷም ብትሆን ደግሞ ምንም ስሜት እንደማይኖራት አውቃለሁ። ኢንሻላህ አላህ ለሀገሯ ለልጆች አብቃት እንጂ ምንም የሚያስቀና ነገር የለም። ምንም አዲስ ነገር የለም የሚፈጠር ነገር ማለት ነው። አሁን እንደነበረ ነው። ልጅን ወልዳችሁ የማት የማትከታተሉ ታላችሁም አይጠፋም የማትረዱታላ ተላይታችሁም የማትረዱ ታላችሁ ከባድ ከባድ ከባድ ትልቅ አደራን መጣሉ

ይሄ ወደኋላ ወደሽት ውሳኔ ውሽጥን ማለት እኔም ራሱ ደግሞ አንዳንድ ጊዜ በባልና ሚስት ላይ የሆነ መቃየም አለ። ሲቃየም ማንኛውም ሰው የሚያደርገው ነው። ይሄ እኔም ሆን በራሴ አሁን ከባለ ጋር የሆነ ቅይይምነት ካለኝ አሁን ያንን የሆነ ንጀቴ ሳይበርድ ይህን አድርግል ቢሉ የለኝም የምለው መልስ። ይሄ በማንም ያለ ነው እንጂ የምትወዳቸውን ልጆቿን እንደዛ የምትንሰፈሰፍላቸውን የምጥል አይደለችም። እሷ ደግሞ ከኔ ጋር እናወራለን፣ አስረዳታለሁ። ያለው ሁኔታ ልጆቿ ምንም ስታርዘው እንደሆነ ታለብሳለች፣ ርቧቸውም እንደሆነ ታጎርሳለች። እና ልጅ ማለት ቀላል አይደለም። እኔ ለልጅ አልሐምድሊላህ ምሰራ ሁሉ ለቤተሰቦች ቢያጠፉት ነበር የምፈልገው እዛ ሁኜ ማለት ነው። በቃ ይህን አድርጉ፣ ይህን አድርጉ፣ ይሄን አድርጉ ነበር ምለው። ማለትም የሆነ ነገር እኔ ከዛ ሳልመጣ የሆነ ነገር ቢሆኖስ ነው ምለው ወላሂ እኔ አሁን አሳቤ ምንድን ነው ከዛ ሳይመጡ ሳልመጣ እኔ ቢሞቱ እንዳልጸጸት ነው የምለው። ግን ያልኩትም አልቀረ ያልኩት፣ ወላሂ እኔ ሀሳቤ ሙሉ ቅንጭላት ያ ነበር። ግን ያልኩትም አልቀረ አባቴ ተለይቶ አገኘሁት። ምንድን ነው የማለ ሰው እኔ አባቴን አይኑን ሳላየው መቅረቱ ነው እንጂ አባቴን ሳላበላው አባቴን ሳላጠጣው አባቴን ሳላለብሰው አባቴን ሳልደግለት አልልም። ለምን የቀልቡን አርግ ያለው በእሱ አካውንት እልካለሁ በእናት አካውንት ደግሞ የምትፈልገውን እልካለሁ። የሚበሉትን የሚጠጡትን፣ የሚለብሱትን በልብስ በኩል የፈለግኩትን ነው ምልከው። ለአባቴ የሱፍ እልካለሁ፣ ጫማ እልካለሁ፣ የፈለግኩትን እልካለሁ። ለልጅ ብቻ እንግዲህ ያው እድሜው ህፃን ሆኖ ነው የሄድኩት ስድስት ዓመት ከምናም ሁኖት ነው የሄድኩት። በቃ አድጎ የጠበዋል የሚል ስላለኝ አልብሱት ነው ምላቸው። እነሱም ማለት ነው እንጂ አሁን እዛ ሁናችሁ እንደዚህ ጥል አትፍጠሩ። ብዙዎቻችሁ ማለት ነው፣ አብዛኞቻችሁ ወላሂ፣ ይሄ ሞት እያለ ከባድ ነው። እንደው ሴናም ከሆዳችሁ አይወጣም፣ ወላሂ ነው የምላችሁ። አሁን ባለፈው እንግዲህ ፍቅርም ይኖር ጸብም ይኖር፣ በፍቅርም የሆኑ አናቅም። የኔ ቅርብ ወንድሜ ነው፣ ያጎቴ ልጅ ነው። እሷ ዱባይ ነው ያለችው፣ እሱ እዝና ያለው አጋጣሚ ወደው ሞተ። ወደው ማለት ነው፣ ተመልከቱ። እሷ በሄደች በአንድ አመቷ ማለት ነው፣ ተመልከቱ። በዚያ ሰዓት እሷ ጋር ጥሩ ተነጋግረው ይሆን ብሻ ውስጥ ተጣልተው ይሁን ወላሂ ይሄ እና አሁን እሷ በዛ ሰዓት እንም የምታደርግ አይደለችም ልጅቱ በጣም ወዳት ወድ ጓደኛዬን አል ጎረቤትን ለሱም ወንድሜ ነው የምታደርግ አይደለችም። ይበለውና የሆነ ፅር ተጣልተው ቢሆን ይችልጅ እሳቱ ከሆዶ አይወጣም መቼም ቢሆን ሲ ነው ከሆዶ አይወጣም። ምንህናርጌለ ሆን ምን ነው እንደዛ ባልናገረ ኖሮን ሆኖ ቢሆን በቃያለች፣ ዝንታለም ኦህዶ ውስጥ ነው የሚቀበረው እሱ ማለት ነው። የኦሆደ ውስጥ ያ የተናገረችው ምላስሆን እሳት የሚለበልባት እሷን ነው። እና አብዛኞቻችሁ ገንዘብ አያሙኛችሁ፣ በተለይ በተለይ ማለት ነው ለልጆቻችሁ አትጨክኑባቸውን እምለው እኔ፣ ልጆቻችሁን እናትና አባት አትጨክኑ። ሌላውን ተው ትርፍ ነው። ግን የፈጠራችኋቸውን ልጆቻችሁንና አባትና እናት ሀቃችሁን ተዋረዱ። ወላሂ እና እናንተ የምትሰሩት እኮ ከዚ ዓመታችሁ ትጠቀሙበት ትችላላችሁ፣ ላትጠቀሙበት ግን ተጠቀሙበት። እንሻላ ስንት አለ እንዲያሰባችሁት እኮ አይገኛለህ። እኔ አሁን እንደ ስራዬ ቢሆን እንኳን ሁለት ሶስት ቤት አይደለም፣ እንኳን ሁለት ቤት አንድ ቤት አይደለም፣ እኔ ስንት አደረግ ነበር። ግን እንደ ሰራሁት አላገኘሁትም፣ እንደ ጠበኩት አላገኘሁትም። እና አይ ይህን ሳላረግ ደግሞ የሱ ልጅ ይህን ሳላደርግ ደግሞ እናትና አባቴን አይባል፣ የተወሰነ ያው ባለፈው ቪዲዮ ሰርችላችኋለሁ። እናትና አባትም ያጠፋል፣ ባህልም አጥፊ ያለ እናትና አባትም አጥፊ ያለ። ስንቶቹ ናቸው እየመጡ እያለቀሱ ያየናቸው፣ ፍርድ ቤት እየከሰሱ ያየ ናቸው። ግን ቢሆንም ለፈጠራችኋቸው ልጆቻችሁ ግን እነሱ ይደሱ። ወላይ ነው የምላችሁ። እኔ እኮ የምናውቃቸው የምናያቸው ከላይ ጥርዝ ልጅ ነው የጥርዝ ልጅ እኮ ሆና ነው፣ የጥርዝ ልጅ እኮ ሆኖ ነው ነው የሚባለው። ወላሂ ነው የምላችሁ። አሁን አረብ አገር ልጅ እናቶቻቸው ሂደው እዚህ ታርዘው ሲታዩ የቱን ያክል ነው የሚከፋው? ይከፋል። አሁን እኔ እነዚህ ልጆች ታርዘው ታየሁኝ፣ እነግራታለሁ። እሷ ጋር በደንብ ነው የምናወራው። አጋጣሚ የሆነ ተጋጭተን ነበር። በርግጥ ሰው የማይጋጭ የለም። ተራርመናል፣ ተመካክረናል፣ እያወራን ነው። ልጆቹ ታርዘው ከሆነ አንተ ጋር የማትስማማ ከሆነ ከኔ ጋር የምትፈልገውን ትልካለይ ለልጆቹ አለባብስላት አለው። የምትለውን አደርግላት አለው። ልጆቼ ማለት ነው። የዚህ ልጅ እንግዲህ እህቶች እና ወንድሞች የእኔም ናቸው። እኔ ምጭ ባልወልዳቸው የልጅ ስጋ ናቸው። እና ስለዚህ ልጆቹ የሚከፉበት ነገር የለም። ልጆቿን ደግሞ የማታንከባከብበትም ነገር የለም። እንሻላ ለልጆቿ ያልሆነ ለማን ሊሆናት ደካማ ቤተሰቦቿንም፣ ልጆቿንም የማጠይቅበት ምንም የሚላትም ይህ የሚያወቃቅስም ነገር የለም። አውፍ ተባብላችሁ እየሳቃችሁ እየተጫወታችሁ ልጆቻችሁን እንትን በሉ። ልጅና ልጅ ደግሞ የተዋለደ ሰው ማለት ነው። ወላሂ ጎሚ ጡር አይደለም ወላሂ። እኔ የምነግራችሁ ነገር አንድ ጊዜ እዚህ ማለት ነው ምሳሌ፣ እዚህ የሆነ ባልና ሚስቶች አለው ማለት ነው። እና ሁልጊዜ ይጭቃጭቃሉ አሉ። እኔ ውጭ ሁኜ ነው የሞተችባቸው ልጃቸው። ሁልጊዜ ይጭቃጭቃሉ፣ ሁልጊዜ በቃ ባልና ሚስት። አጋጣሚ መስመር ገብታ ልጆቸው በመኪና አደጋ ሞተች። እና ባልና ሚስት መጨቃጨቅ አያስፈልግም። ለልጆቹ የሆነ እኔ እንጃ ጥሩ አይደለም። የተዋለደ ሰው ማለት ነው እና መጨቃጨቅ አያስፈልግም። ቀኑ ያውፍታ ነው። አውፍ ተባብሎ ማንኛውም የተዋለደ ሰው መኖር አለባችሁ ማለት ነው። እንግዲህ ያው ማሜ አባትና እኔ ማሜ ማለት ነው። እንግዲህ ዛሬ በሰፍ ተገናኝተናል። ቪዲዮ ከረዘመ እንግዲህ ቀን ጨባር ገን ሁለት እናደርገዋለን። ችግር የለውም። ሰብስክራይብ ላይክ፣ ሸርግ ያደረጋችሁ ጥያቄ ካላችሁ አሁንም ጠይቁን እንመልሳለን እና የህይወት ታሪካችን የሚያክል ዘርዘር ታደርግላቸው ይበቃችኋል ማለት ነው። ው ቀጣይ ቪዲዮ ደግሞ እንገናኛለን ማለት ነው። እንሻላ ወደፊት ብዙ ነገር ህይወት ሊቀየር ይችላል። እንገናኛለን ያለን ላይፍም እንደዚህ ጨዋት በስን ማለት እያወራን ነው። እኛ ጨዋታችን እንቀጥላለን። እናንተም ሼር እያደረጋችሁ አበረታቱን ማለት ነው። ላለው ሁሉ ነገር እናመሰግናለን። ይህ ቪዲዮ እርግጠኛ ነኝ ከሃምሳ ሺህ ሰው በላይ እንደሚያይለን እርግጠኛ ነኝ ለእናንተም ህይወት ያስተምራል ብዬ ስለማስብ፣ ማለት ምክንያቱም እርግጠኛ ነኝ ብዙዎቻችሁ ወልዳችሁ የተፋታችሁ ናችሁ፣ እርግጠኛ ነኝ ማለት ነው። ብዙ ኮሜንታተሮች አላችሁ፣ ብዙ ጽፋችሁ ልናራን ብቢ ያለች ከአምሳው ሰባ አምስት ፐርሰንቱ፣ በቃ ከመቶ ሰባ አምስት ፐርሰንቱ ወልዳችሁ የተፋታችሁ ናችሁ እና ባሊ አግብቷል እንዴት ልመላለስ? ምን ላድርግ፣ ምን ላድርግ ምናምን እያላችሁ ነው። በቃ እንደዚህ ነው፣ እስከ አስራ ስምንት ዓመት ድረስ መመላለስ አለ ማለት ነው እና ይሄንም ህይወት አለ። አንዱ መውለድ አንዱ ላይ ገጥም ይችላል። እሱንም ከባልሽ ህሎሃ ሊሆን ይችላል። ልጅሽ የሚፈጠረው ያንንማ አሳቢ አድርገሽ ውለጂ ማለት ነው። ቶሎ እዛ እንግዲህ ያው የመዳም ፊት ይበቃሻል። ይህን ሸር እያደረጋችሁ፣ እስቲ ቀጣይ ቪዲዮ ደግሞ ይሄን እይታ አይችም በደንብ ተታይ። ቀጣይ ቪዲዮ ደግሞ እንገናኛለን ማለት ነው። እናመሰግናለን። ደህና